ለጥቅል ተጠቃሚዎች በጣም ደስ የሚል እና በጣም ምርጥ መረጃ ነው ይዤላችሁ የመጣሁት። እንግዲህ ጥቅል ተጠቃሚዎች እስከዛሬ ከምናደርገው ባነሰ ብር በጣም ብዙ ሜጋባይት እስከ ጊጋባይት ድረስ መግዛት እንደምንችልና እና ቀኑን ሙሉ በጣም በትንሽ ብር በጣም በትንሽ በሚባል ብር ቀኑን ሙሉ የፈለግነውን አይነት ስንጠቀም የምንውልበትን ሲስተም ነው ይዤላችሁ የመጣሁት። ይህም እንግዲህ ኮከብ 999 መሰላል ወይም ኮከብ 999 መሰላል በማለት ቀጥታ በምንደውልበት ጊዜ እንኳን ወደ ኢትዮ ገበታ በደህና መጡ፣ በቴሌብር ሱፐር አፕ ይጠቀሙ እስከ 25 ፐርሰንት ጉርሻ ያግኙ የሚለው የመጀመሪያው ጽሑፍ እንደመጣልን ማለት ነው። ቀጣይ ገጽ የሚለውን መሰላል ምልክትን ተጭነን ወደ ቀጣይ ገጽ እንሄዳለን ማለት ነው። ቀጣይ ገጽ እንግዲህ በምንጫንበት ጊዜ አሁን ወደምላችሁ የጥቅል አገልግሎት ይወስደናል ማለት ነው። አንደኛ የአካል ጉዳተኛ ጥቅል፣ ሁለተኛ የተማሪ ጥቅል፣ ሶስተኛ የደስታ ሰዓት ጥቅል፣ አራተኛ ፋይፍ ጂ ጥቅል ይላል ማለት ነው አሁንም የምንፈልገውን እስክናገኝ ድረስ ቀጣይ ገጽ እንላለን ማለት ነው አምስተኛ የአጅሮሚንግ ጥቅል ስድስተኛ ለጥቅል አገልግሎት አብዛኞቻችን የምንጠቀመው እዚህ ጋር ነው እንግዲህ ማለት ነው ምንም እንኳን ይሄ የተሻለ አማራጭ ሆኖ ቢቀርብም ከዚህ በጣም በቀነሰ ብር በጣም የተሻለ የተሻለ ጥቅል መግዛት የሚያስችለን አለ ማለት ነው የዲኤስቲቪ ስርጭት ጥቅል ፕሮሞ ጥቅል ይላል ቀጣይ ገጽ እንላለን ማለት ነው አሁንም ቀጣይ ገጽ ብለን ስንሄድ የወጣቶች ጥቅል ኢትዮ መቶ ሰላሳ ጨዋታ የቴሌብር አገልግሎት ይለናል ማለት ነው። አሁንም የምንፈልገውንና በጣም ቅናሽ የሆነውን በጂቢ ማግኘት የምንችለውን ጥቅል እስክናገኝ ድረስ ቀጣይ ገጽ እያልን እንሄዳለን ማለት ነው። ዳታ ተጠቃሚዎችን በጣም የሚያስደስት ነው ማለት ነው። የመዝናኛ አገልግሎት ጥቅል፣ የጥቅል ማራዘሚያ ጥቅል፣ አሁንም አንዴ ቀጣይ ገጽ እንላለን ማለት ነው። ቀጣይ ገጽ የሚለውን የመሰላል ምልክትን እየተጫንን ነው የምንሄደው። በስተመጨረሻም እንግዲህ የማህበራዊ ሚዲያ ጥቅል የሚል መጥቶልናል ማለት ነው። እዚህ ላይ እንግዲህ በጣም በቅናሽ ዋጋ በቅናሽ ዋጋ በ12 ብር 1.5 ጊጋባይት መግዛት የምንችልበት አገልግሎት ነው እዚ ላይ ያለው ማለት ነው። ይህን እንዴት ነው የምናደርገው? 14 ቁጥርን በቀጥታም፣ ኮከብ 999 መሰላል እንዳለንም ማግኘት እንችላለን። ቀጥታም ደግሞ ሌሎችንም ጥቅል መሞከር ለምትፈልጉ ነው በደንብ ያብራራውላችሁ። 14 ቁጥርን እናስገባለን ማለት ነው። በዚህም መሰረት እንግዲህ 14 ቁጥርን ስንጫን አንደኛ ላይ ያለው በ12 ብር 1.5 ጊጋባይት ለቴሌግራም እና ዋትሳፕ ይላል ማለት ነው። ይህን ለቴሌግራም እና ዋትሳፕ የሚለውን እንዴት ነው ለሁሉም መጠቀም የምንችለው? ለዩቲዩብም ለተለያዩ ሶሻል ሚዲያዎች ቲክታክም እንዴት ነው መጠቀም የሚችለው የሚለውን ነው እንግዲህ በደንብ የማሳያችሁ ማለት ነው። ምክንያቱም በ12 ብር 1.5 ጊጋባይት ገዝተን ሁሉንም ሶሻል ሚዲያ ፕላትፎርሞች መጠቀም የሚያስችለንን መረጃ ነው ዛሬ የምነግራችሁ። እለታዊ፣ ሳምንታዊ፣ ወራዊ ይላል እንግዲህ ሁለት ቁጥርን ስናስገባ ማለት ነው። 14 ቁጥር ላይ አንደኛው ቴሌግራም ነው ዋሳፕ ነው። ሁለተኛው ደግሞ በ24 ብር 15 ጊጋባይት ነው። ይሄም ለፌስቡክ ዩቲዩብና ቲክቶክ ነው የሚለው ነገር ግን ሁለት ቁጥር ላይ ና በ24 ብር ነው። የመጀመሪያው ግን በአስራ ሁለት ብር ነው ማለት ነው። ሶስተኛ ላይ ያለው በ96 ብር አምስት ጊጋባይት ለቴሌግራም ና ዋትሳፕ ነው ማለት ነው። ይህን ማህበራዊ ሚዲያ ጥቅል እንግዲህ በውስንነት ብቻ እንድንጠቀም ነው የሚያዘው ነገር ግን አንዱን ገዝተን ማለትም የመጀመሪያውን ገዝተን ሁሉንም መጠቀም እንችላለን ማለት ነው። ስለዚህ ምርጫችን የመጀመሪያው ስለሆነ እኛ በአስራ ሁለት ብር ቴሌግራም ና ዋትሳፕ የሚለውን እንመርጣለን። ስለዚህ ለዚህም ደግሞ አንድ ቁጥርን እናስገባለን ማለት ነው። 14 ቁጥርን ከሞላን በኋላ አንድ ቁጥርን እናስገባለን ማለት ነው። ስለዚህ ትእዛዛችን በትክክለኛ ሁኔታ ተሳክቶ ያጭር የጽሁፍ መልእክት እናገኛለን ማለት ነው። ስለዚህ ይህ የአጭር የጽሁፍ መልእክት ማረጋገጫ ከደረሰን በኋላ ምንድነው የምናደርገው? እንግዲህ ቀጥታ ዳታችንን እናበራለን ማለት ነው። የሞባይል ስልካችንን ዳታችንን ኦን ካደረግን በኋላ ዳታችን በርቷን እንደምትመለከቱት በቀጥታ የምንሄደው እንግዲህ ዳታችን ከበራልን በኋላ ይህንን አፕሊኬሽን ኮኔክት የሚያደርግልን ዋትሳፕ እና ቴሌግራም ኮኔክት አድርገን ለሁሉም ሶሻል ሚዲያዎች የምንጠቀምበትን አፕሊኬሽን ነው የምጠቁማችሁ። ቲአርም ቱነል ይባላል። ከሌላችሁ ሰርች አርጋችሁ አፕ ስቶር ወይም ፕሌይስቶር ላይ ሰርች አርጋችሁ ቲአርም ቱነል ብላችሁ ሰርች ብታደርጉ ይመጣላችኋል። አፕሊኬሽኑን ኢንስታል ታደርጋላችሁ ማለት ነው። ኢንስታል ካደረጋችሁ በኋላ ይህንን አፕሊኬሽን በቀጥታ ኦፕን ትሉታላችሁ ማለት ነው። ኦፕን ስትሉት እንግዲህ አፕሊኬሽኑ ይህንን ይመስላል። ከዛ በኋላ እንደዚህ አይነት ምልክት ይመጣላችኋል። ኦኬ ትሉታላችሁ። ስትከፍቱት እንግዲህ ላተር የሚለውንም መጫን ትችላላችሁ። እዚህ ጋር ቴሌግራም የሚለውንም ክሊክ ማድረግ ትችላላችሁ ማለት ነው። እናንተ እንደፈለጋችሁ ነው። ነገር ግን ላተር ካላችሁ በኋላ ውስጥ ላይ እነዚህን ምርጫዎች ያመጣላችኋል ማለት ነው። እታች ላይ እንደምታዩት የመጀመሪያ እኔ ቴሌግራም ፓኬጅ ስለነበረ ነው ቴሌግራም ያለው እንጂ ብዙ አማራጮች አሉ። በጣም ብዙ አማራጮች አሉ ማለት ነው። እሱን ክሊክ በማድረግ አማራጮቹን ማየት ትችላላችሁ። በጣም ብዙዎች አሉ። ቴሌግራም፣ ዋትሳፕ፣ ክላሮ ቲጎ፣ ክላሮ ኖርማል የሚሉ የተለያዩ አማራጮች ይመጡላቸዋል። ነገር ግን እኛ ቅድም መጀመሪያ ላይ እንደገዛ ነው የቴሌግራም እና የዋትሳፕ ፓኬጅ ስለሆነ ቀጥታ ቴሌግራም የሚለውን መጫን ትችላላችሁ ማለት ነው እሱን ክሊክ ስታደርጉ እንደዚህ ይሆንላችኋል። የመጀመሪያው ከመጀመሪያው ቀጥሎ ያለ ሁለተኛው አማራጭ እንደዚህ አይነት ይመጣላችኋል ማለት ነው። የኢትዮጵያን ባንዲራ አድርጎ ኢትዮጵያ ቴሌግራም ፓኬጅ፣ እሱን ክሊክ ታደርጋላችሁ ማለት ነው። ቀጥታ ስታርት ስትሉት እንግዲህ እንደዚህ አይነት ዌዲንግ ፎር ሰርቨር እንደዚህ አይነት ምልክት ይመጣላችኋል ማለት ነው። ሰርች ካደረገ በኋላ እንግዲህ በቀጥታ ኮኔክትድ ይላል ማለት ነው። ኮኔክትድ አለማለት እንግዲህ በቴሌግራም በቴሌግራምና ዋትሳፕ በአስራሁለት ብር ቴሌግራም እና ዋትሳፕ ፓኬጅ ሙሉ ቀኑ ሙሉ በእርግጠኛ ሆኜ ነው የምነግራችሁ። ቀኑ ሙሉ ቲክቶክ፣ ዩቲዩብ የፈለጋችሁትን ሶሻል ሚዲያ ፕላትፎርሞች ስትጠቀሙ ብትውሉ ኢቨን ኤክስ ሊያደርግ ይችላል እንጂ አያልቅባችሁም። እና እስካሁን በጥቅል አገልግሎት በሚለው ብዙ ብር ስትበዘበዙ የነበራችሁ ብዙ ወጪ ለነበረባችሁ፣ በጣም አጭር እና አስተማማኝ ግልጽ የሆነ መፍትሄ ነው። እንድትጠቀሙት እመክራለሁ። ስለዚህ እስከዚህ ድረስ መረጃውን ከተከታተላችሁ እንደወደዳችሁት እርግጠኛ ነኝ። የጄኔሬሽን ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድታበረታቱልኝ እጠይቃለሁ። በሌላ የጄኔሬሽን ሚዲያ መረጃዎች እስከምንገናኝ ጤና ይስጥልኝ።